የሆነ ቦታ ትሆኛለሽ ወይ ደግሞ የምትወጃቸው በህይወት የሉ። ክፉ ቀን እንደዚህ አድርጉ ነው። እግዚአብሔር እኮ ያንን የሚያደርገው እሱ ብቻ እንደሆነ ይመስለኛል። እግዚአብሔር የዘላለም መጠጊያ ማረፊያ፣ ከእናታችን እቅፍ በላይ እንድናምነው ከምን እኔ ከምትረግጧት ምድር በላይ እግዚአብሔርን እንድናምን ስለሚፈልግ ይመስለኛል። እንድናቅ መኖሩን መገኘቱን እንድናቅ ይመስለኛል። ክፉ ቀን ሲያመጣ አለኝ የምትሁን የምትተማመኝበትን ጋሻዬ ነው የምትሁን ይደርስልኛል የምትሁን ወንድም ይሁን አባት ይሁን እናት ወይ በሕይወት ይነጥቅሻል። ወይ ከነሱ አርቆ ይወስድሻል። አርቆ እኔ ለሕይወታቸው የማይሳሱ ወንድሞች ያለ ለሕይወታቸው ሕይወታቸውን ብጠይቃቸው ሕይወታቸውን የሚሰጡ እግዚአብሔር ሊፈትነኝ ሲያስብ ግን ከእነሱ ሁሉ ነው አርቆ ሰው ሀገር ያመጣኝ። አንድ ሰው እንዲብል እናት ልጅ የሌለበት እንዲበል ወገን የሌለበት እንዲብል እናት አባት የሌለኝ እንዲበል ብቸኛ ብቸኛ አድርጎ ብቻሽን አምጥቶ ይፈትንሻል። ዛሬ ወንድሞቼ ቢኖሩ ባይኖሩ ማጠገቤ እግዚአብሔር እንዳላቃለሁ በቃ እግዚአብሔር እንደሚደርስልኝ አውቃለሁ። ድሮ ኢትዮጵያ ሆኜ ቢከፋኝ ባዝን ከልጅ አባት ብጣላ ይሁን ሮጬ ወንድሞቼ ጋር ነምደውለው ሮጬ አባቴ ጋር ነምደውለው የባሰ ነገር ካለ ጋይስ ፕሌን ቲኬቴን ቁርጥ አርጌ ከድሬዳዋ አዲስ አበባ ሄዳለሁ። አትሊስት ወንድሞቼ ነበሩ ያኔ ገባችሁ። ሲከፋኝ አገር ባለው ሰዓት የሆነ ተደግፌ ማለቅስበት ትከሻ ነበረ። ወንድሞቼ ላይ ተደግፌ አለቅስ ነበር። አለቀሽ ይወጣልኛል። ወንድሞቼን ሳይረሳዋለሁ። የእናቴ ልጆች ሲገቡ ሲወጡ ሳያቸው ተስፋዎቼ ነበሩ። እነሱን ሳይረሳ ነበር ተደግፌ ማለቅሰው ትከሻ ነበር። ሰው ሀገር አመጣና አ አንቺ የሚያስፈልገች ተደግፈሽ የምታለቅሽበት አይደለም እኔ ተንበርክከሽ የምታለቅሽበት መሬት ሰጥቻለሁ ተንበርክከሽ አልቅሽ ዛሬ እናቴ ልጆች አጠገቤ የሉም ተደግፌ የማለቅስበት ትከሻ የለም አንተ ግን ተንበርክኬ የማለቅስበት መሬት ይሰተኛል አለ አልቅሽ ለምናለ አልኩኝ በዛ ልክ እግዚአብሔር ይፈትናቸዋል የምትወዷቸውን አሉኝ የምትሏቸውን ከስራችሁ ዞር ያደርጋል ዞር ልክም አድርጎ ብቻሽን ብቻሽን ትሆኛለሽ ብቻችሁ ብቻችሁን ስትሆኑ በቃ ወደ እግዚአብሔር ነው የምትሄጅ። ማንም የለማ። ደውላችሁ አታለቅሱ፣ ደውላችሁ ችግራችሁን አትነግሯቸው። ለምን ይጨነቁብናል እንላለን፣ ያዝኗሉ እንላለን፣ ይደነግጣሉ እንላለን፣ አንናገርም። ብዙዎቻችን እንደው ካልተወሻሸን በስተቀር ድክመታችሁን፣ ሀዘናችሁን ምን ሆናችሁ ነው ድምፃችሁ ልክ አይደለም እንኳን ስትባሉ መናገር አንፈልግም። እንዳይጨነቁ ብላል፣ እንዳያዝኑ ብላል። ሌትሊ መንገባኝ ኦኬ የእናቴ ልጆች የሉም፣ ትከሻቸው የለም፣ አቅፎኝ የማለቅስበት የለም። እግዚአብሔር ግን ተንበርክኬ የማለቅስበት መሬት ሰጥቶኛል። ስለዚህ ተንበርክካችሁ፣ የከበዳችሁ ነገር ይሁን ሚስጥራችሁን፣ ለሰው አትንገሩ። እኔ አሁን ለምንድነው በውስጥ መጥተው የምንነግርሽ ሚስጥር አትንገሩኝ ብያለሁ። ለአንቺ የከበደሽን ሚስጥር እኔ አልይዝም። ሚስጥርሽ ለአንቺ ነው ለእኔ አይደለም። እኔ ጋር ከደረሰ እኔ የሚዲያ ሰው ነኝ። በተለይ ሚዲያ ላይ ላለ ሰው ሚስጥራችሁን አትንገሩ። ኔቨር ነው ኢን ላይፍ። በምን እንደምትጋጩ በምን እንደምትነካኩ ከሰው ጋር ምን እንደሚያደራረሳችሁ አታውቁም። በህይወት የሆነ ነገር ሊያነካካችሁ ይችላል። በሆነ ነገር ትጣላላችሁ። ተንበርክከሽ ለፈጣሪ ንገሪ። ለእሱ ያወራሽው የት ይሄዳል? ወደ የት ይሄዳል? ለፈጣሪ ያማከርሽው ለማን ያወራብሻል? ማጋ ትሰሚዋለሽ። አትንገሩ፣ ለማንም ለማንም። ስለዚህ በምድረ በዳ አምጥቶ ሲፈትናችሁ የተሻለ ነገር ስላለ ነው። የበለጠ ነገር የበለጠ ሊሰጣችሁ፣ የበለጠ ሊያደርግ ነው። ሊያስደስታችሁ ነው። የሆነ ተአምር ሊያሳያችሁ ነው። እንዴ እንደዚህም አለ እንዴ እስክትሉ ዝም ያላችሁ እግዚአብሔር የመሰላችሁ የተሻለ እየሰራላችሁ ነው። የበለጠ አለ ያማረ ሊሰጣችሁ ነው። እስከ ጭራሹ ከዚህ በፊት ምን ሰ አስራ አራት ዓመት አስራ ሰባት ዓመት እግዚአብሔርን ጠይቄው መልስ ያልሰጠኝ ነገር አለ በቃ ከዚህ በኋላ የማይሰጣችሁ የጠየቅሽው ነገር ያንቺ አይደለም። ረጅም ዓመት እግዚአብሔርን ጠይቃችሁ ዝም ያላችሁ ነገር ካለ ያ ጥያቄ ለእናንተ አይደለም። እግዚአብሔር የማይከብርበት ነገር ስለሆነ ያልሰጠሽ አንቺም የማትከብሪበት ነገር ነው። ፍጡሩንም የምታሳዝኝበት ነገር ስለሆነ ነው። በቃ የአንቺ ስላልሆነ አልሰጠም። አስራ አንድ አስራ ሁለት ዓመት ያልመለሰላችሁን ጥያቄ በጽኑ እየጠየቃችሁ የምትጠብቋላችሁ አይደለም። በቃ ይህን ያህል ዓመት እግዚአብሔር ዝም ካለሽ እግዚአብሔር የሚከብርበት ነገር አይደለም አንቺ ማትከብሪበት መጥፊያሽ ስለሆነ ነው ዝም ያለው። ዘግይቶ የሚመልሳቸው ነገሮች አሉ፣ ግን ሲመልስ በብዙ ነው የሚመልሰው አንዳንዴ ጠዋት ጠይቃችሁት በሳምንቱም፣ በአራት ቀኑም፣ በሶስት ቀኑ መልስ ታገኛላችሁ። ያን የሚያደርገው እግዚአብሔር እምነትሽ እንዲጸና ስለፈለገ ነው። ሌላ ነገር የለውም፣ በሱ ያለን እምነት እንዲጸና ነው እንዲጸና ዘግይቶ የሚመልሳቸው ነገሮች አሉ። በተሻለ በእጥፍ በሚያስደንቅ በሚያስገርም ሁኔታ ይመልሳል። አትኦል በዓመታት ጸጥ ያለሽን ነገር ግን አትጠብቂ፣ ያልመለሰበት ምክንያት አለው ያልመለሰበት እግዚአብሔርም የማይከብርበት ነገር ነው የጠየቅሽው። አንቺም መጥፊያሽ ይሆናል፣ ሰውም ፍጥሩንም የምታሳዝኝበት ነገር ስለሆነ ነው። ስለዚህ ተስፋ መቁረጥ ውስጥ ያላችሁ ተስፋ አትቁረጡ። እግዚአብሔር ቀናለው ቀናለው ቀና ያደርጋል። በኪሳራ አትገቡ፣ አመኑኝ፣ በኪሳራ አትገቡ። ታሪካችሁን፣ መንገዳችሁን፣ ህይወታችሁን ሁላ ቀየረው እንደ ተአምር። ለራሴ ራሱ እንዴት እንደሆነ ሰው ሲጠይቀኝ ይሳቄ ይመጣል። አቅባል ከምንም ከነቲንግ ወደ ሳምቲንግ አስባችሁታል። ይችላል፣ ያደርጋል። ምንም ጥርጣሬ፣ ምንም እንደው ጥያቄ፣ እንደው ጥርጣሬ። አምስት ሳንቲም እንዳይኖራችሁ ይችላል፣ እንደ ተአምር ያደርጋል። ህይወት ይቀጥላል፣ የሚቆም ነገር የለ። ፈተና ሲበዛባችሁ የተሻለ ነገር ሊያመጣ ነው። ስለዚህ እግዚአብሔር ለምን ፈተነን አትበሉ። ፈተና ይኖራል፣ ችግር ይኖራል፣ ማጣት ይኖራል፣ መጎሳቆል ይኖራል፣ የሆነ ነገር ይኖራል፣ ግን ዊዝን ኦል ዲስ እያየ ነው። ከሚቻለም በላይ ደግሞ እግዚአብሔር አይፈትነንም። እንዳትረሱ ይሄንን። የትዕግስታችሁን ልክ ያውቃል የቱ ድረስ እንደሆነ ትግስታችሁ ያውቃል። እማትችሉት ድረስ አይሄድ እማትችሉት ድረስ እኔ በቃ አሁን አልቻልኩም ራሴን ላጥፋ ወይ ብዬ ስ ጥያቄ ውስጥ ውርርድ ውስጥ ስገባ እንደተአምር ነው ነገር ያስተካከለው። ከዛ በላይ እንደማልችል ያቅ ነበር ከዛ በላይ ትግስት እንደሌለኝ ያቅ ነበር ከዛ በላይ መስመር ልስት እንደሆነ የምድሩንም የሰማዩንም ላጣ እንደሆነ እግዚአብሔር ያውቃል። ከሚቻላችሁ በላይ አይፈትናችሁ። እንዳትጠረሙ። አንዳንዶቻችሁ የኔ እኮ ከማንም አይገጥምም ትላላችሁ። እንዴት ነው የማይገጥመው? ትዕግስት ሽልክ ያውቃል እኮ እግዚአብሔር። ፋይናል የምታደርጊውን ነገር ጠፍቶት ነው አንዳንዴ። እኔ እንደማልችል እያወቀ ለምን እዚህ ውስጥ ከተተኝ ትላላችሁ። እንደማትችሉ እያወቀ አይደለም፣ እንደምትች ስለሚያቅን ከተተሽ እንድትማሪ በን የከተተሽ እንደገና። አምላክ አስተምሮ ይሰጣል፣ አስተምሮ ይሰጣል። አንዳንዴ እየወደቁ የሚነሱ ሰዎች አይታችሁ ታውቃላችሁ። ላይ ይደርሱና ታች ይወርዳሉ፣ እንደገና ላይ ይደርሳሉ። ለእግዚአብሔር እንደገና አምላክ ነው። እንደገና እድል ይሰጣቸዋል። እንደገና እንደገና ትታያላችሁ፣ እንደገና ትነሳላችሁ። ወድቆ መነሳትን እንደምትችሉ ስለሚያውቅ። አንዳንዴ ደግሞ ከጅምር ጭርሱ ፈተናን ችግርን ያላየ ሰው አይታችሁ ታውቃላችሁ፣ አልጋ ባልጋ የሆነለት እነዛን ሰዎች ችግር ውስጥ ቢጨምራቸው የማይወጡ ሰዎች እንደሆኑ ያውቃል። ራስ ወደ ማጥፋት ወደ መሳት የሚደርሱ ሰዎች እንደሆኑ እግዚአብሔር ያውቃል። ስለሚያውቅ ነው ከሚቻለን በላይ የማይፈትነን አምላክ የታመነ ነው። ለእኔ የትዕግስቴ ልክ ሲያቅ መጨረሻው ላይ ዛሬ እዚህ ጋር ቁጭ ብዬ እንደማወራላችሁ አይደለም። የመጨረሻው ሌቭል ላይ ስደርስ ደረሰል ደረሰል፣ ራሴን ወደዚህ ባህር ልወርውር። ይሄ ከራሳችሁ ጋር የምትጨቃጨቁት ነገር አላደል፣ ባህሩ ፊት ለፊታችሁ ሆኖ በቃ አልቻልኩም በቅቶኛል ከዚህ በላይ አልችልም አንተም አቅቶሃል መልስ አልሰጠከኝም አሁን እኔ አማራጭ ይሄ ነው ይሄን ላድርግ ብዬ ከእግዚአብሔር ጋር ሙግት ውስጥ ገባ አይ እንደ ተአምር በቃ እንደ ተአምር የዛን ቀን ያንን ለማድረግ ከራሴ ጋር ሰጣ ገባ ውስጥ ገባ ስጨቃጭቅ የሆነ ነገር ይሄ ከራሳችሁ ጋር የምትሟገቱት ነገር የለም እንደዛ እየተሟገትኩኝ ያቺን ቀን እግዚአብሔር ሊያሳልፈኝ ምን መጣ አንድ ፖሊስ መጣ በጣም ሌት ናይት ነው፣ ሌት ናይት ሰውም የለም ብዙ፣ ብቻዬን ነው ባህሩ ስር ቁጭ ያልኩት። እዚህ ሀገር ፖሊስ መኪና አቆሙ መጣ። በዚህ ሰዓት ብቻሽን ምን ትሰራ ያለሽ ምናም ብሎ፣ ከዛ ከሰው ከሱ ጋር ወራሁ ምናምን ምናምን። አያችሁ ያህም ፖሊስ እግዚአብሔር የላከው እንደ መልአክ ነው። ከዛች ቦታ አስነሳኝ፣ ወደሚሄድበት ሄድኩኝ፣ አቆምኩኝ። ዘ ኔክስት ዴይ ደግሞ የሆነ መጀመሪያ በተስፋ ይሞላቸዋል። እኔ በተስፋ ነው እግዚአብሔር የሞላኝ። ነገ ሌላ ቀን ነው ከዛች ከነበርኩባት ባህር ጋር ያ ፖሊስ አስነሳ። ማስነሳት እኮ አይችልም፣ ህጋዊ ነኝ ወረቀት አለኝ ምናምን፣ ግን እግዚአብሔር ሲልከው አንዳንድ ጊዜ ነገሮችን በማጠብቁት መልኩ ይቀየራል። ባይገርማቸው ስቲል ቱዴ ቤተሰብ ናል ከዛ ሰው ጋር የአምስት ልጆች አባት ነው። እዚህ አገር የሚኖር ፖሊስ ነው። የአምስት ልጆች አባት ስቲል ቱዴ፣ ከዛን ጊዜ ጀምሮ እስከዛሬ ቤተሰብ ናል። ለምን እንደ ተአምር ነው እግዚአብሔር ነገራችሁን የሚቀያየረው፣ ስላችሁ እመኑ። ሁሉም ይቀየራል። የወደቃችሁ፣ የተከፋችሁ፣ ያዘናችሁ፣ ያጣችሁ፣ የመሰላችሁ ሰዎች እግዚአብሔር ቀን አለው። የቀን ጉዳይ ነው፣ የቀን ጉዳይ። እግዚአብሔር ነገራችሁን ሲቀይር ደግሞ በገንዘባችሁ ሰው አትማ፣ በገንዘባችሁ ሰው አትማ።